ሰላም ቤተሰብ፣ እንደምን አላችሁ? እያንዳንዱ ሰው ያስፈልገኛልና ይጠቅመኛል ብሎ ለሚያስበው ነገር ሁሉ ዋጋ ይከፍላል። ጀለስም አንድ የማይደፈር ነገር ደፍራለች። ትላንት ማዘሯ እጇን ስታጠብ ቀለበት ቀልበቷ ውልቃ ነበረና ከዛ በኋላ ስንፈልገው ማግኘት አልቻለም። ምናልባት ቆሻሻ ውስጥ ከሆነ ልንፈልገው እየገባን ነው። አብረን እንፈልግ። ይህን የወርቅ ቀለበት ያልፈለግንበት ቦታ የለም። ምናልባት የቀረን ቢኖር ቆሻሻ መጣያ ውስጥ ነው። ምናልባት እዛ ውስጥ የምናገኘው ከሆነ ግን፣ እዚህ ጋር አንድ እንድታስተውሉ የምንፈልገው ነገር ምንድን ነው? ይሄ ቀለበት ሆን ብሎ አውቆ አቅዶ አቅዶና ተዘጋጅቶበት ወደዚህ ቆሻሻ መጣያ ውስጥ አይገባም። በዚሁ አጋጣሚ ግን እንድታስተውሉ የሚፈልገው ነገር ምንድን ነው? እኛም ከፈጣሪ እቅፍ የምንለየው ወይም ደግሞ ከቤቱ የምንርቀው ሁን ብለን አስበንበትና አቅደንበት አይደለም። በስጋዊ ሐሳብና ምኞት ስንታለል ራሳችንን በጨለማ ውስጥና እንደዚህ ቆሻሻ በሆኑ ህይወት ውስጥ ራሳችንን ልናገኘው እንችላለን። ቅዱስ ጳውሎስ ምንድን ነው ያለው? የማደርገውን አላውቅም የማልወደውን ግን ያንን አደርገዋለሁ ይላል ልክ እንደዚሁ ወደማንወደው ህይወት ውስጥ የገባነው ሁላችንም ሳናስብበት ነው ወዶ ሱሰኛ የሆነ ወዶ በዝሙት የወደቀ ሰው ማንም አይኖርም ሰራዊቱ ግርማ ያንበሶቹ ግሳት የዘንዶ ትርምስምስ የባቦቹ ፉጨት የጨለማው ክብደት የፍጥረት ማዛጋት

የት አለች እንዳይሸት፣ ዞር በል በቃ። ዞር በል ወይም አንተ ዞር በል በቃ። የት አለች? የቱ ሸዋሽን ማለት ነው አይኖቼ ስለ አፈላለግህ እንዴ ነው ከቆሻሻ ጋር ያለ ግንኙነት ምናምን በነበርከው እኮ ማንም ቢሆን ለራሱ ላለው ነገር እንደዚህ አያደርግም። ለምሳሌ ይሄ ንብረት ያንተ ቢሆን ምን እንደምልህ ታውቃለህ አፍንጫህ ላስ ነው ምለ እንደዚህ ቆሻሻ ውስጥ ገብቼ ሳልጠየፍ ስፈልግ የነበረው የእናቴ ውድ ንብረቷ ስለነበረና በተዘዋዋሪም ደግሞ ደሞ የኔ ስለነበረ ነው ታዲያስ ቤተሰብ እንግዲህ ይህ ቀለበት የሆነ ገንዘብ ስለያዘና የሆነ ገንዘብ ስለወጣበት ቆሻሻስ ቢገባ እንኳን በእንደዚህ አይነት መልኩ ሊፈለግ ችሏል። አስባችሁታል ግን ፈጣሪ አምላክ እኛን በምን እንደገዛን? በወርቅ ወይንም በብር ወይም በሌላ ነገር አይደለም፣ በገዛ ደሙ ነው የገዛን። ምን ያህል ግን ሊፈልገ እንደሚችል አስባችሁታል? ለዛም እኮ ነው የማይጠየፈን ሰዎች ፊታቸውን ባጠቆሩብንና ባከፉብን ጊዜ በፍቅር የሚቀበለን አምላክ፣ ሰዎች ደጃቸውን በዘጉብን ጊዜ እጆቹን ዘርግቶ የሚቀበለን አምላክ፣ ሰዎች ገፍጥረው ወደ ገደል ቢጠሉን እንኳን ከታች ተነጥፎ የሚጠብቀን አምላክ፣ ሰዎች ከምኩራባቸው ቢያባረሩንም እንኳን ከውጭ ቆሞ የሚያናግረን አምላክ ነው ያለው። ቀለበቱን የወሰድኩ አንተነህ እንዴ? በቀለበቱን የወሰድኩ አንተነህ? አዎ፣ ቤት ደብቀን የት አድርገው ነው በልቼው ከዓለም ለይቼ በፍቅሬ መርጭ በረከትና ፍቅሬ ሰላሜን ወርውቶቶ እንግዲህ እንደ ተመለከታችሁት ቤተሰብ ይህንን ወርቅ ያገኘ ነው፣ ከሚያስጠላ ከሚከረፋና ከሚሸት ቆሻሻ ውስጥ ነው። ምንም እንኳን ከሚያስጠላ ከሚሸትና ከሚከረፋ ቆሻሻ ውስጥም ቢወጣ እንኳን ዋጋው ውድ ነው፣ ዋጋው አይቀንስም። እስከ ታጠበ ድረስ ማለት ነው። አስባችሁታል። ግን እንደፈለግን ሆነን ፈጣሪያችን የሚወዳቸውን ነገሮች ሁሉ አድርገን ከጨረስን በኋላ በመጨረሻም ወደ ፈጣሪ የምንመለሰው መለሰው ለምን መሰላችሁ? የሚሸከመን እሱ ብቻ መሆኑ ስለምናወቅ ነው። አስባችሁታል? ከካድን በኋላ እኮ ሳንሳቀቅ ወደ ፈጣሪያችን እኮ የምንመለሰው እሱ ስም የሌለው ሳይሆን አምላካችን ፍቅር ስለሆነ ብቻ ነው። ፈጣሪያችን ኢየሱስ ክርስቶስ የሚለን ምን መሰላችሁ? ለምን መጻሕፍትን አላነበባችሁም? በመጻሕፍት ነግሬያችሁ፣ ካህናት አባቶች እየመከሯችሁ፣ ሰባኪያን እያስተማሯችሁ ለምን እንደዚህ አይነት ስራ ሰራችሁ ሳይሆን ለምን የነሱን ቃል ሰምታችሁ ግን አልተመለሳችሁም ነው የሚለን። ከእኛ የሚጠብቀው እግዚአብሔር አምላክ መመለሳችንን ብቻ ነው። አዎ በድያለው፣ እጠበኝ ቆሻሻ ያለው በል ያኔ ከበረዶ ይልቅ ነጭ እንሆናለን ማለት ነው። በረከትና ፍቅር ሰላሜን ወርውረ ልጄ የምወድ ባክ ወዴት ነህ ይልሃል። እግዚአብሔር ባክ ወዴት ነህ? እንደተማራችሁበት ተስፋ አደርጋለሁ። ሀሳብ ካላችሁ ኮመንት አድርጉልን። ይህን የመሳሰሉ ስራዎች እንዲደርሷችሁ ሰብስክራይብ ማድረጎ እንዳይረሳ። መልካም ጊዜ መልካም ቆይታ